አልዋሽንም በጣም አፍቅር ያለው ግን ደግሞ ማልደብቅ አሁን ውስጤ በጣም ይፈለጋል። ከዚህ ውጭ ምን ልን ምን ትወኝ ልን ልንልንች በዚህ ጉዳይ የምንነገር ያለ፣ እየቀለድኩኝ አይደለም። ሚርሚ ማለት ነገሮች ከመጠን በላይ በጣም እየፈጠሙ ነው። ከዚች እጅ ጋር ልታጣብስኝ እየሞከርክ ነው። እንዴት ነው የምታስባባ? በቅርቡ ላገባት የሚፈልጋት መወዳት ፍቅረኛ አለችኝ አልኩ። እርግጠኛ ነኝ ይሄኔ እንደ አንተ አልልልች። አሁንም ልጄ ለልጄ የሚባለው ነገር አልቀርም እንዴ? ስለዚህ አምራን አደጋ ላይ ነች ማለት ነው ኤርሚ። ምን የምን? ኤርሚ አሬ የተደወለ ቁጥር ነው ኤርሚ የሚለው ሄሎ፣ ይቅርታ ተሳስተዋል፣ ተሳስተዋል። ባክን ባሌ ሊያገባ ነው። ምን አባቱ ሌላ ሚስት አግኝተውለታል። እቅዳችን ሙሉ ገደል መግባቱ ነው። የፍቅረኛ ውሽማ ሊያገባ ነው። እንደዛ ደግሞ ከሆነ የሆላንድ ላሜ መንጠፋ ነው ማለት ነው። ኤርሚ ደውሎ ነበር እና ቆይ ምን አልከው? ምን ነው ደነገጥሽ? ሌላ ነገር እንዳያስፈርተሽ ነው የአንቺ አይነቷን ጥፍጥፍ ማን ይፈልጋል እንዴ? ባንተም ብሰው ትሳደባለህ እንዴ? አንተም አልተባልክሽ። ምኑ ነው ስልክሽ ላይ ስደውል ወንድ ነበር ያነሳው። አሁን ገባኝ ቅናት መሆኑ ነው። ማነው ልጁ እንዴ? እንዲያውም አልነግርም። ትንሽ ተንጫጫ። ምን እያሳመንከው ነው እኮ አንቺ የኔ ነሽሽ ማንም ሰው ዳይሽን ሊመኝሽም አይችልም። ምን ነው ማለት? ካልዱ ጋር መንገድ ጋር ተጋጨ? አንዳችን የአንዳችን ስልክ ተሳስተን አነሳ። ማያሰም ምክንያት ነው። ለምን አታረግሽለት? ምን? ምን ነው ተገረብህ? ይሄ ምን ነው ማሸሽ? አሁንም ስልክን የምትፈልገው ከሆነ ያለሁበት መጥተህ ማውሰድ ትችላለህ። ቆይ አንቺ ስልክሽን አትፈልጊውም? ይሄ አስቀያሚ መልክሽን ላለማየት ስልኮ ሲሙና አውጥቼ ወርውሬው ነበር። እስካሁን የስልክ አንቺ ጋር ምን ሰራ? ለምን አልመለስሽም? ምን መልስለታለሁ? አንተ ግን ምን ነኝ? ስልክ ጉዳይ አካበድከው። ስልክ ልመልስልኝ ተቀጣጥረን ነው? አሁን ደስ አለሽ? ህይወት ላይ አዳዲስ ሴቶች ብቅ ይያሉ። አንዴ ስለማልከ፣ መጀመሪያ እኔ ስልክ ስጠኝ። አንቺን ኮልኮሌ ማን ይፈልጋል? አይሺ ምን እየሰራ ነው? አሁን ላይ ኤርሜ እያደረገ ያለው ነገር ለኑሐሚን በ በጣም አደጋ አለው ማለት ነው። በትንሽ ትንሹም ቢሆን ኤርሚ ኑሐሚን ላይ እየተቀየረባት ነው። ስልኩ ከተቀያየረ በኋላ ማለት ነው። ኑሐሚን እና ናሆም ስልካቸው ከተቀያየረ በኋላ የኑሐሚን ስልክ ላይ ደውሎ በስልኳ ውስጥ የወንድ ድምፅ ሲሰማ ስልኳን ለማን ሰጠችው? እንዴት ነው በእሷ ስልክ የወንድ ድምፅ የምሰማው? ምን እያደረገችብኝ ነው? ቺት እያደረገችብኝ ነው ወይስ ምንድን ነው በሚለው ኤርሚ ትንሹም ብትሆን ኑሐሚን ላይ ተቀይሯል። ይሄ ነገር ራሱ ግራ ገብቶታል። እሷ ስልኩ ከተቀያየረ በኋላ ጸባዩ ሁሉ ተቀያይሯል፣ ምንድን ነው እያለች ነው። ኤርሚ ደግሞ እንደዚህ የተቀየረ ኑሐሚንን ተጠራጥሯት ነው። አንቺ የኔ ብቻ ነሽ ማንም ሰው ቀና ብሎ እንዲያይሽ አልፈልግም በሚለው ነበር። እጇን ጨምድዶ ሁላ እንደተናደደ ያሳያት ማለት ነው። ጭራሽ ከሱም ብሶ ኑሐሚንን ይጠራጠራል ማለት ነው። ያው እሱ የሚያደርገውን ነገር አንድ ባንድ እያየን ነው። ከአምራን ጋር ያለውን ነገርም አይተናል። ሌላኛው የሱ የገቢ ምንጭ ደግሞ አምራን ነች ማለት ነው። አምራን ያው ከናሆም ጋር የፍቅር ግንኙነት አላቸው። እሷ ከናሆም የሆነ ገንዘብ ትቀበላለች። በዛ በኩል ደግሞ ከናሆም የተቀበለችውን ገንዘብ ለኤርሚ ትሰጣለች ማለት ነው። ሌላኛው የኤርሚ የገቢ ምንጭ ይሄ ነው ማለት ነው። ናሆም እዛ ጋር አምራን እንደምትወደውና እንደምታፈቅረው ነው የሚያውቀው፣ እሷን ማግባት ነው የሚፈልገው። ይሄንን ነገር ደግሞ ለአባቱ ደጋግሞ ተናግሯል። እኔ የምወዳት የማፈቅረ ፍቅረኛ አለችኝ ብሏል። አባቱ ደግሞ ያው እንዳንተ አለሊነች እንዳንተ ጠጪ ሳካራምነች የምትሆነው በሚለው ገና ልጅቷን ሳያያት፣ ገና አምራንን ሳያያት ሳይተዋወቃት አሁኑ አልተመቸችውም ና እሷን መተዋወቅ አልፈልግም ብሏል ማለት ነው። ደግሞ እዚህ ጋር ስለ አምራን ምንም የሚያውቀው ነገር የለም። ያው እሷም እሱ እንደሚወዳት የምትወደው ይመስለውና ከሷ ጋር የሆነ ነው መኪናም ገዝቶ ሰጥቷታል። አባቱ የሚሰጠውን ገንዘብና እናቱ ከውጭ የምትልክለትን ገንዘብ ራሱ ሳይሳስት ነበር የሚሰጣት። እናም የቀረውን ገንዘብ እኩል ነው የሚያጠፉት ማለት ነው። አምራን ደግሞ ከሱ የምትቀበለውን ገንዘብ ለኤርሚ እየሰጠች እሷ ከኤርሚ ጋር ወደፊት ሕይወት መመስረት ነው የምትፈልገው። ከናሆም ዳጎስ ያለ ገንዘብ እቀበልና ከኤርሚ ጋር ሕይወት መስርቼ እኖራለሁ የሚለውን እያወራች ነው። እሷም ከኤርሚ ጋር ሌላ እቅዳላ ማለት ነው። ኤርሚ ደግሞ ዛሬ ሲያወራ እንዳየ ነው። እሱ ደግሞ ከአምራን የሆነ ገንዘብ ይቀበልና እዚህ ጋር ከኑሃሚን ጋር ሌላ ሕይወት መስርቶ ኑሃሚን አግብቶ መኖር እንደሚፈልግ ዛሬ አውርቷል ማለት ነው። ይሄ ነገር ደግሞ እየተበላሸ እንደሆነ አምራን ነግራዋለች ማለት ነው። ለናሆም አባቱ ገንዘቡን መስጠት አቁሟል። ለእናቱም ደውሎ ገንዘብ ላኪልኝ ሲላት እናቱ ያው ውጭ ነው ያለችው፣ የናሆም እናት እናቱ ደግሞ በቅርብ ልመጣ ስለሆነ ትንሽን ብትሆን ታገስ ብለዋለች። ይሄ ነገር ደግሞ አምራንን አሳስቧል። ከአምራን አልፎ ደግሞ ኤርሚ ራሱ ይሄ ነገር አሳስቦታል ማለት ነው። ያው ናሆም ገንዘብ የለውም ማለት የኤርሚም የገቢ ምንጩ ስለሚቋረጥ ይሄ ነገር ደግሞ ለሱ አደጋ አለው ማለት ነው። ለይኩን የናሆም አባት ከዚህ በፊት በፊትም እንደጠረጠር ነው ከተሰማ ጋር ከተገናኘ በኋላ ተሰማ ስለ ኑሐሚን ነገረው። ከኑሐሚም ጋር ሲያስተዋውቀው የኑሐሚን ጨዋነት የኑሐሚን መልክና ሁሉ ነገሯ ስለተመቸው ለልጁ ነበር የተመኛት ለናሆም። የኔ ልጅ እንደዚህ የመሰለች እንደዚህ ጨዋ የሆነችን ልጅ አግብቶ ስነስርዓት ይዞ ድርጅቱን እንዲያስተዳድር እፈልጋለሁ። እኔም ታምም ያለው ወደፊት ሁሉም ነገር በሱ እጅ ስለሚሆን ከአሁኑ ተሰብስቦ ስነስርዓት ይዞ አግብቶ ይቀመጥ የሚለውን ነገር ስላሰበ ነው የተሰማን ልጅ ለልጁ የተመኘውና ዛሬ እንደውም ሊያስተዋውቃቸው አስቦ ነበር ኑሐሚ ይህንንም ጠርቶት ልጁንም ጠርቶ ሊያስተዋውቃቸው ሊያገናኛቸው እንዲግባቡ በሚለው ያንን ነገር ሞክሮ ነበር። ግን ናሆም ይሄን ነገር አይፈልግም። ለአባቱም ደጋግሞ የነገረው እኔ የመወዳት የማፈቅራት ፍቅረኛ ልችን የእሷን ነው ማግባት የምፈልጉ ብሎ አባቱ ራሱ ካላመንከኝ ይዤ መጥቼ አስተዋውቃሉ ብሎታል። ግን ለይኩን ይሄን ነገር አልፈለገም። እኔ ምንም ነገር ቢሆን ከዛች ልጅ ጋር መታዋወቅ አልፈልግም። እሷ የአንተ ቢጤነች ምትሆነ፣ እንዳንተ ጠጭነች ምትሆነ። እስኪ እችኛዋ ልጅ ደግሞ እያት አባይን ያላየ ምንጭ ያመሰግናል እንደሚሉት እንዳይሆንብህ ግዴ ልህም ተዋውቅ ቢለው ም ናሆም ያን ነገር ሊሰማው አልቻለም እና እዛው ሆቴል ውስጥ ነበር ጥሎት ሄደውና ከዛ ሲወጣ ነበር እንደም ከኑሐሚን ጋር ተጋጭቶ እሷ ወደ ሆቴሉ ስገባ እሱ ደግሞ ሲወጣ ተጋጭቶ ስልካቸው የተቀያየረው ማለት ነው። አሁን ላይ ግን በስተመጨረሻ አባቱ ስላኮረፈው ና አባቱ ስላዘነ ስለተሰማ ናሆም የተስማማ ይመስላል ከኑሐሚን ጋር ለመተዋወቅ ማለት ነው። ከእሷ ጋር ተዋውቅ አባቴን ደስ እንዲለው በሚለው ነው እንጂ ከእሷ ጋር ለመሆን ከእሷ ጋር ምናልባት ስ ሊያት አባቴ እንደሚለው ጥሩ ሰው ከሆነች ከሷ ጋር ወደፊት ህይወት ሊኖርኝ ይችላል የሚለውን ነገር አስቦ ሳይሆን አባቱ እዛጋ ስላኮረፈው አባቱ ትንሽ ቅር ስለተሰኘበት ያንን ነገር እሱን ላስደስቶ ውስጥ እሱን ደስ ይበለው በሚለው ብቻ ነው ኑሐሚንን ልታዋውቃት እየፈለገው ማለት ነው። እስከዛ ድረስ ግን እሱ ምንም የሚያውቀው ነገር የለም ኑሐሚን ማለት ስልካችን የተቀያየረች ልጅ ነች የሚለውን ነገር እሱ ምንም ያወቀው ነገር የለም። ገና አሁን ሲተዋወቁ ሲገናኙ ነው ለካ አንቺ ነሽ እንዴ አባዬ እንደዛ ጥሩ ልጅ ነች፣ ጨዋ ነች ሲል የነበረው በሚለውን ገና ወደፊት ነው የሚያየው ማለት ነው። እስከዛ ድረስ ምንም ያወቀው ነገር የለም። አምራን ደግሞ ይሄ ነገር በጣም አሳስቧታል። ያው ናሆም አባቴ አኩርፏል፣ እሱን ደስ እንዲለው እስቲ ልጅቷ አውቃት ነው የሚለውን ነገር ሲነግራት ይሄ ነገር ራሱ ደብሯታል። እሷ በቃ ምንም ነገር ቢሆን የፈለገ ነገር ቢሆን ይዘህኝ ሂድና ከአባዬ ጋር አስተዋውቀኝ፣ የፈለገ ነገር ቢሆን መተዋወቅ እፈልጋለሁ ብለዋለች ማለት ነው። በተለይ ደግሞ ያንን ነገር ጠበቅ አድርጋ የነገረችው እማዬ ከውጭ ልትመጣ ነው የሚለውን ከነገራት በኋላ ከቤተሰቦች ጋር መተዋወቅ እፈልጋለሁ ብለዋለች። ናሆም ደግሞ እስኪ ይሄ ግርግር ይረጋጋ መጀመሪያ፣ ተረጋጊ፣ ትተዋወቅ ያለሽ፣ አባዬ ኮ የልጅቷን ነገር ሊፋታ አልቻለም፣ በግድ ተዋወቃት እያለኝ ነው ብሎ ያንን ነገር ለአባቱ ብሎ ሊያደርግ እንደሆነ ነግሯታል ማለት ነው። አምራን ደግሞ ይሄ ነገር ደብሯታል። ሰሞኑን ግን በዙሪያ ሴቶች እያንዣበቡ ነው ብለዋለች። እዛ ጋ እሱ አባቱ ስለሚያወራት ልጅ ነግሯታል። በዚህ ጋር ደግሞ የኑሐሚንና የሱ ስልክ ስለተቀያየረ ኑሐሚን የሱ ስልክ ላይ ደውላ ስልኬን፣ ያረኮ ስልኬን አምጣ የሚለውን ነገር ስታወራው እዚህ ጋር ለአምራን ደግሞ ሁለት ሴቶች መስሏታል። ናሆም እዛ ጋር ስለ ሁለት ሴቶች እያወራ መስሏታልና ሰሞኑን ደግሞ በአንተ ዙሪያ ሴቶች እያንዣበቡ ነው የሚለው ነገር ደብሯታል። ለዛም ነው እሱን አኩርፋ ከመኪና ውስጥ ወርዳ ሄዳ ከኤርሚ ጋር ተደዋውላ ተገናኝቶ ሲጠጡ የነበረውና ኤርሚ ደግሞ እዛ ጋር የነገራ እሷን ስለ ገቢ ምንጭ ማቋረጥና ስለ ናሆም አባቱ ስለሚለው ነገር ሁሉ ስት ነግረው ለምን አታረግዥለትም ነው ያለት። ለምን አርግዘሽ እሱን በእጅሽ አታስገቢውም ለምን አትዥውም ነው ያለት። ይሄ ነገር ደግሞ ለአምራን ሌላ ዱብዳ፣ ሌላ ራስ ምታት ነው የሚሆንባት ማለት ነው። እሷ ወደፊት ከሱ ጋር ሕይወት ልትመሰርት እሷ ወደፊት ልታገባው የምትፈልገው ሰው ከሆነ ሰው ጋር አርግዥለትና ያን ሰው በእጅሽ አስገቢ እሱ የገቢ ምንጫችን ነው ሲላት፣ ይሄ ነገር ደግሞ ለሷ ራስ ምታት ነው የሚሆንባት ማለት ነው። ብትሰክርም ያን ያህል ራሷን ባታቅም በጣም ደንግጣለች። ግን ደግሞ አሁን ስካራው ከቀለ ና ኤርሚ እንዴት ነው እንደዚህ ሊለኝ የቻለው የሚለውን ነገር ደግማ ስታስቦ ምን ልትል እንደምትችል መገመት አያዳግትም ማለት ነው። አሁን ላይ ደግሞ በስተመጨረሻ እንዳየ ነው ኤርሚ ኑሐሚንን እራት ልጋብዝሽ በሚለው ነበር እሷን ይዟት የወጣው እና በዛ በኩል ደግሞ ናሆም አምራን ስላኮረፈችው ሰሞኑን በዙሪያ ሴቶች እያንዣበቡ ነው የሚለው ነገር ስለደበራት እስኪ ዛሬ ለምን እራት አልጋብዝሽም ለምን ከሙዳችን ወጣ ብለን ዘና አንልም የሚለውን ነገር ነግሯት እሱም አምራንን እራት ሊጋብዛት ተቀጣጥሮ ነበር ግን ሁለቱም የተገናኙት አንድ ሆቴል ውስጥ ነው። ሁለቱም ጥንዶች ደግሞ እዛው ጎን ለጎን ነበር የተቀመጡትና እዚህ ጋር በጣም የደነገጠው ኤርሚ ነበር አምራን ገና ወደ ሆቴሉ በር ላይ ስትደርስ ነበር እሷን ሳያትና እዛ ጋር ሲደነባበር የነበረው ኑሃሚን ደግሞ ይሄ ነገር ግራ ገብቷታል ምን ሆነሃል ምን ተፈጥሮ ነው ብላ አደጋግማ ብትጠይቆም ኤርሚ ደግሞ እዛ ጋር ለሆነ ሰው ደውላለሁ ብዬ ረስቼው ነው ስልክ ደውላለሁ የሚለውን ነገር ነበር ነግሯት ከዛ የተነሳው እንጂ አምራን ወደ ነሱ እየመጣች ነበር ያውን አሁም እዛ እነሱ አጠገብ ስለሆነ ወደ ነሱ እየመጣች ነበርና ኤርሚ ይሄ ነገር አስደንግጦት ነበር ከዛ ተነስቶ የሄደው ምናልባት አሁን እዚህ ጋር ወደ ኑሃሚን ተመልሶ ኑሃሚን ጋር ይቀመጣል ወይስ አይቀመጥም የሚለው ትንሽ አሳሳቢ ይሆናል። ያው እዛ ኑሐሚን ጋር ተመልሶ ቁጭ ካለ አምራን ስለምታየው ምናልባት ደግሞ በዛው ኑሐሚንን ጥሏት ሄዶ ይሄ ነገር ተፈጥሮ ነው ይሄ ነገር ተፈጥሮ ነው ብሎ የሆነ ሰበብ ነግሯት እዛው ጥሏት ሊሄድ ይችላል ማለት ነው። ለምን እዛ ጋር ተመልሶ ኑሐሚን ጋር ተቀምጦ አምራን እዛጋ ብታየው በፊትም ቺት እያረከብኝ ነው እንዴ ብላ ጠይቀዋለች። ያኔ ሳክራሱ ለምን ለልጁ አታረግጅለትም ያላት ጊዜ ቺት እያረክብኝ ነው ወይስ ምንድነው የሚለውን ነገር አንስታበት ነበር። አሁን ደግሞ እዛው ፈለፊቷ ሆቴል ከሌላ ሴት ጋር ቁጭ ብሎ እራት ሲበላ ስታየው ይሄ ነገር ችግር ሊፈጥርበት ይሄ ነገር ደግሞ የገቢ ምንጩን ሊያቋርጥበት ስለሚችል ኤርሚ ምናልባት ወደ ኑሐሚን ተመልሶ ከእሷ ጋር እራት ላይ ብላ ይችላል ማለት ነው። የሆነ ሰበብ ፈጥሮ በዛው ወደ ቤት ይሄዳል፣ ወይ ደግሞ ሰው ደውሎ ልኝ ይሄ ነገር ተፈጥሮ ብሎ የሆነ ምክንያት ይነግራታል ኑሐሚን ልታምኖ ማለት ነው። ኑሐሚን ደግሞ ያው ስለምትወደው ስለምታፈቅረው ልታምኖ ትችላለች። ልትጠራጠሩ አትችልም። ያው እሷ አሁን ላይ በሱ ፍቅር ታውራለች። በጣም አፈቅራለሁ እያለችው ነው ማለት ነው። አሁን እዚህ ጋር እራቱ ቦታ ላይ ስለ ጉዳዩ ስለምንም ነገር የማያውቁት ኑሐሚንና ናሆም ብቻ ናቸው። ናሆምም ስለ አምራን ምንም የሚያውቁ ነገር የለም። አምራን ሌላ ፍቅረኛ አላት። ፍቅረኛዋ ነው ከሌላው እንዲ ጋር እዚያ አይታ የተናደደች አይልም እሱ ነገሩን እዛ ገባይ ና፣ አምራን በጣም ተናዳ ሄዳ ኤርሚላ ብትጮህ ማለት ነው። ኑሐሚን ደግሞ በዛ በኩል ምንም የምታውቀው ነገር የለም አምረን መጣ ኤርሚ ላይ ብትጨውና እንዴት እንዲ ታደርገኛለህ ከሌላ ሴት ጋር እዚህ ምን ታደርጋለህ? የምትለው ለሁለቱም በጣም ዱብዳ ነው የሚሆንባቸው ለናሆምም ለኑሃሚም ማለት ነው። ይህን ይህንን ስናይ ደግሞ ወደፊት ናሆምና ኑሐሚን አንድ ላይ መሆናቸው አይቀርም ማለት ነው። ኑሐሚን አሁን ላይ ኤርሚን ብታፈቅረውም ብትወደውም ግን ስለሱ ምንም ያወቀችው ነገር የለም። ስለ ኤርሚ ጸባይ እሱ የሚያደርጋቸው ነገሮችን ሁሉ ልጅ እንዳለችውላ ሴቶችን በጣም አስጸያፊ ነገር እያደረገ ኮሚሽን እንደሚቀበሉላ ይህንን ሁሉ ካወቀች ደግሞ ከኤርሚ ጋር ትሆናለች የሚለው ነገር በጣም አጠራ ጠሪነው እንደማትሆን ግልጽ ነው። ናሆም ደግሞ በዛ በኩል አምራ ሌላ ፍቅረኛ አላትና ኤርሚ የሚባል ፍቅረኛ አላት። ከኔ ብር እየተቀበለች ነበር ለሱ የምትሰጠው፣ ወደፊት ከሱ ጋር ነው መሆን የምፈልጉ የሚለው ነገር ከሰማ እሱም ከአምራን ጋር መሆን አይችልም። ስለዚህ ወደፊት ናሆምና ኑሐሚን አንድ ላይ የመሆናቸው ቻንስ በጣም ሰፊ ነው ማለት ነው።